የህዋት ማዕከላዊ ኮሚቴ ላለፉት ቀናት በመቀሌ ሲመክር ሰንብቶ ዛሬ ባወጣው መግለጫ በፌዴራል መንግስቱ ላይ ከባድ ክስና ማስጠንቀቂያ አሰምቷል። ዋናው ነጥብ ምንድነው? ስንል በመግለጫው የፌዴራል መንግስቱን ተጠያቂ ያደረገ ሲሆን መንግስት ተፈናቃዮችን ወደ ቀያቸው ለመመለስም ሆነ በምዕራብ ትግራይና ሌሎች አካባቢዎች ያሉ ታጥቀው ያሉ ኃይሎችን ለማስወጣት ፈቃደኛ አይደለም ስምነቱንም ያጓተተና እያደከመ ነው ብሏል። መግለጫው ቅሬታ ብቻ አይደለም ዛቻም አለበት። የፌዴራል መንግስቱ ይህንን አካሄድ ካላረመ ለ የሚፈጠረው ቀውስና ጥፋት ሙሉ ኃላፊነቱን ይወስዳል ሲል ህወሓት አስጠንቅቋል። ለአፍሪካ ህብረትም ጉዳዩን እዩት የሚል መልእክትም ልኳል። በሌላ በኩል ህወሓት ወደ ራሱ ጓዳም ተመልክቷል። በክልል ውስጥ ሌብነት፣ ዝርፊያና የአስተዳደር ብልሹነት በከፍተኛ ሁኔታ መስፋፋቱን አምኖ ይህን ለማስተካከል ከጊዜው አስተዳደሩ ጋር እጅና ጓንት ሆኖ እንደሚሰራም ቃል ገብቷል። ውስጣችንን እያጠራን ነው፣ አንድነታችንም ተመልሷል የሚል መልእክትም አለው። በአጭሩ መግለጫው በአንድ እጅ ቤታችን እናጸዳለን፣ በሌላ እጅ ደግሞ የፌዴራል መንግስቱ ስምምነቱን ካላከበረን ነገሮች አያምሩም የሚልም ነው። ትራምፕ ለዩክሬኑ ፕሬዚዳንት ዘለንስኪ የሰላም ስምምነቱ እንዲቀበሉ ቀነ ገደብ ሰጡ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ የቀረበውን የሰላም እቅድ ዩክሬን እንድትቀበል የጊዜ ገደብ መስጠታቸው ተዘገበ። ይህ እቅድ የሩሲያና የዩክሬን ጦርነትን ለማቆም ያለመ እንደሆነ ቢነገርም ከሁለቱም ወገኖች ተቃውሞ ገጥሞታል። ዩክሬኑ ፕሬዚዳንት ቭላድሚር ዘለንስኪ ስምምነቱን በአገሪቱ ላይ የሚያስከትለውን ጫና በመግለጽ ስጋታቸውን አሳውቀዋል። እቅዱን መቀበል ዩክሬን ክብሯ እንድታጣ ሊያም ቁልፍ አለም አቀፍ አጋሪ የሆነችውን አሜሪካን ድጋፍ እንድትነጥቅ የሚያስችል አደጋ ሊያመራ እንደሚችልም ተገልጿል። ቤተ ክርስቲያኑ በሳት አደጋ ለሊት፣ ሙሉ በሙሉ ወደመ። የወይራ ሰፈር ሆተ ገነት ቅድስት አርሴማ ቤተ ክርስቲያን ሙሉ በሙሉ በሳት ቃጠሎ ወደመ። በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማ ቤተ ክርስቲያን ስር የወይራ ሰፈር ገነተ ሰማይ ቅድስት አርሴማና መንበረ ብርሃን ጨቄ አቡነ ዮሐንስ ቤተ ክርስቲያን የሚገኝ ሲሆን ዛሬ ለሊት በሳት አደጋ ምክንያት የቅድስት አርሴማ ቤተ ክርስቲያን ሙሉ በሙሉ ወድሟል። የቃጠሎ መነሻ ኤሌክትሪክ መስመር ችግር እንደሆነም የተገለጸ ሲሆን ከታቦቱ በስተቀር ሌሎች ንዋያተ ቅድሳት ሙሉ በሙሉ በአደጋው ምክንያት ምክንያት መውደማቸውን የተገለጸው ሲል የአዲስ አበባ ግረ ስብከት ሚዲያ ዘግቦታል። አስፈሪ ሆኗል። የእሳተ ገሞራው ፍንዳታ ያስከተለው ጭስ በአቅራቢያ የሚገኙ የአካባቢው ነዋሪዎችን ማፈን ጀምሯል። ያለው ሁኔታ ያስፈራል። ከእሳተ ገሞራው ውስጥ ሰማዩን የሚሸፍን አመድና አቧራ እየወጣ በአቅራቢያ የሚገኙ የአፍዴራ ከተማና በዙሪያ ያሉ ቀበሌዎችን እያዳረሰ ነው። የሰመራ ዩኒቨርሲቲ የጂኦሎጂ መምህሩ ኖራ በአካባቢው ነዋሪዎች አጣርተው እንደገለጹት ከሆነ አመዱ እንደድኝ የሚሸትና ለመተንፈስ አስቸጋሪ በመሆኑ እንዲሁም ሌሎች ችግሮችን ሊያስከትል የሚችል ስለሆነ ህብረተሰቡ አፍን አፍንጫንና ዓይንን ለመሸፈን የሚያስችሉ እንደ የፊት ማስክና ሌሎች መከላከያዎችን በመልበስ ተገቢውን ጥንቃቄ እንዲያደርጉም አሳስበዋል። የትግራዩ ስምረት ፓርቲ ምዕራብ ትግራይን በኃይል የተቆጣጠሩ የታጠቁ ኃይሎች ፌዴራል መንግስቱ የአካባቢውን የጦርነት ተፈናቃዮች ወደ ቀያቸው ለመመለስ የሚያደርገውን ጥረት እያሰናክሉ ይገኛሉ ሲሉ ካሳሰ ፓርቲው አካባቢውን በኃይል የተቆጣጠሩ ሀይሎች ተንኳሽና አባባሽ ድርጊቶችን በመፈጸም የፕሪቶሪያን የግጭት ማቆም ስምምነት በመጣስ ላይ ናቸው ብሏል። አንዳንድ የሃይማኖት መሪዎች እና ምሁራን የግጭት ማቆም ስምምነቱን የትግራይን ህገ መንግስታዊ ድንበር በሚጥሱ ተግባራት ተሰማርተዋል በማለትም ፓርቲው ተመሳሳይ ክስ አቅርቧል። ፓርቲው አያይዞም የፌዴራል መንግስቱ ባለስልጣናት ችግሩን ለመፍታት እርምጃ አልወሰዱም በማለትም ተችቷል። አንድም ተማሪ ላይ የህይወት ጉዳት አላጋጠመም ሲል ደባርቅ ዩኒቨርሲቲ አስታወቀ። በደባርቅ ዩኒቨርሲቲ ከሰሞኑ በግቢው ትምህርታቸውን እየተከታተሉ የሚገኙ ተማሪዎች ዩኒቨርሲቲው ከሚያቀርብላቸው ምግብ ጥራት ጋር በተገናኘ ባላቸው ቅሬታ ምክንያት ሰልፍ ማድረጋቸው ይታወቃል። ተማሪዎቹ አድርገውት የነበረው ሰልፍ ላይ በጸጥታ አካላት በተተኮሰ ጥይት ህይወታቸው ያለፈ ተማሪዎች መኖራቸውን በማህበራዊ ትስስር ገጾች ሲዘዋወር ነበር። ጉዳዩን አስመልክቶ ማምሻውን ዩኒቨርሲቲው ባወጣው መግለጫ አንድም ተማሪ ላይ የህይወት ጉዳት አላጋጠመም ሲል አስተባብሏል። ዩኒቨርሲቲው በአንዳንድ ማህበራዊ ሚዲያዎች የተላለፈውን መረጃ አስመልክቶ ይፋዊ ማብራሪያ ስለመስጠት በማለት ባወጣው መግለጫ በዩኒቨርስቲ የተከሰተውን ጉዳይ በሰላም የተፈታ ሲል ጠርቶታል። በጉዳዩ ዙሪያ የተለያዩ መረጃዎችን ሲያስተላልፍ የነበሩ አካላትን ጉዳዩን በቅርበት ያልተረዱ ሲል የጠራው መግለጫው ሲዘዋወር የነበረው መረጃ የተሳሳተ ብሎታል። ዩኒቨርሲቲው በመግለጫው ዩኒቨርሲቲውና እንግዳ የመቀበል ጠንካራ ባህል ያለውን የአካባቢውን ህዝብ በአደራ የተረከባቸውን ተማሪዎች ደህንነት የመጠበቅ ግዴታውን በአግባቡ እየተወጣ ሲሆን አንድም ተማሪ ላይ ህይወት ጉዳት አላጋጠመም ሲል ገልጿል። ይሁን እንጂ በተማሪዎች እና በጸጥታ አካላት መካከል ግጭት ተፈጥሮ እንደነበር ያላስተባበለው መግለጫው በግጭቱ አካላዊ ጉዳት ያጋጠማቸው ተማሪዎችና የተወሰኑ የካምፓስ ፖሊሶች ተገቢው ሕክምና እየተደረገላቸው ነው ሲልም ገልጿል።